የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምንከረማችሁ፣ እንደምናችሁ። እግዚአብሔር አምላክ ደግሞ ረድቶኝ አግዞኝ ዛሬ በሌላ ሀሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ ዛሬ አልፎ በቃሉ ይናገረናል፣ ያስተምረናል፣ ይገስጸናል። ሀሌሉያ። እስቲ ቃሉን ከማካፈሌ በፊት አጭር ጸሎት እንጸልይ ቅዱሶች። ተመስገን ስለ ረዳን ስላገዝከን፣ ተባረክ። ዛሬ እኔንም እኔንን ለሚሰሙ ወገኖቼ ልትናገረን ልታስተምረን በቃል ደግሞ ወደኛ ስለመጣ ቃሉን ላከ፣ ፈወሳቸውም እንደሚል ቃል መጥቶ ስለሚፈውሰን ስለሚዳስሰን ስለሚያነጸን ወደ ሀሳብና ወደ ፈቃድ ስለሚያመጣን እግዚአብሔር ያመሰግንሃለሁ። እኔንም ባሪያ አንድ በቴ እንድትቀባ የበቀል መናፍስቶች ሁሉ በኢየሱስ ስም እንዲታሰሩ ሰማያት በእኔ ምንም በሚሰሙ ወገኖች የትዩ እንዲለቀቀ የተከፈተ ሰማይ እንድሰጠን እልውና በኃይል እያለፈ እንዲሰራ ከቃል ጨርባ የምትሰራ መንፈስ ቅዱስ እግዚአብሔር ሆይ እያለፍክ እኔንም ወገኖቼ እንድትዳስሰን እንድትነካን እንድትፈውሰን እንድታንጸን ወደ ሀሳብና ወደ ፍቃድ እንድታመጻን ተጽዕኖ ሁሉ በኢየሱስም እንዲመታ አየሩ ዙሪያ ሁሉ እንዲለቀቅ እግዚአብሔር አባት የበቀል መናፍስቱ ጠንቋዮች፣ አስማተኞች፣ መተተኞች ዙሪያችንን አካባቢያችን ሁሉ እንዲለቁ እግዚአብሔር መንፈስ ቅዱስ ሆይ በሕልውና በመገኘት እግዚአብሔር ሆይ እንድ አልፈ ለእያንዳንዳችን ለውስጣችን ለለባችን እንድትናገረን ጊዜውን ሰዓቱን ሁሉ አንተ እንድትቆጣጠር እግዚአብሔር ሆይ አንተ ተናገር፣ እኛም ደግሞ እንድንሰማ እንድናስተውል፣ ሰላሳ ስልሳ መቶ ፍሬ እንድናፈራ አባቱ አንተ እርዳን። ጊዜው ተጀምሮ እስከሚያልቁ ሁሉ ለአንተ አሳልፍ የሰጠው በኢየሱስ ስም። ሀሌሉያ። እግዚአብሔር አምላክ ዛሬ የሰጠኝ አሳቡ ቃሉ ተዘጋጅተናሉ ወይ የሚል ነው። አርዊ ሬዲ ተዘጋጅተናሉ። ይህ መዘጋጀት የሚል በብዙ አቅጣጫ ነው። ምሳሌ አስራ ስድስት አንድ ሲናገር የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። እንግዲህ ሰው መዘጋጀት አለበት። ለብዙ ነገር መዘጋጀት ብዮታችን አለብን። አንደኛ ጌታ የሱስ ክርስቶስ ይመጣል፣ ቤተ ክርስቲያኑን ሙሽራውን ሊወስድ ይመጣል። ለዛ መዘጋጀት ወገኖቼ አለብን። እኛ ስንዘጋጅ ነው እግዚአብሔር ደግሞ ምላሹን የሚሰጥ ወገኖቼ። ሌላ ደግሞ እግዚአብሔር አምላካችን ብዮታችን ውስጥ የተለያየ ነገሮች ድንቅ ታምራቶችን ይሰራል። የምንጠብቀው ነገር እንዲያልፍብን ድንቅ ነገር እንዲያደረግ የምንፈልጋቸው ነገሮች አለ። ለዛም ደግሞ ልንዘጋጅ ይገባል። ልባችንን ልናዘጋጅ ይገባል። እኛ ልባችንን ስናዘጋጅ እግዚአብሔር አምላክ ደግሞ ለጠየቅ ነው ጥያቄ መልስ ይዞ ወደ እኛ ይመጣል እና መዘጋጀት ከሰው ነው ወገኖቼ። ለምን መዘጋጀት ያስፈልጋል ብለን ብናይ መዘጋጀት የሚያስፈልግ ወገኖቼ በተለይ ጌታን ይመጣል ብለን መዘጋጀት የሚያስፈልገን ምክንያቱ አንደኛው ጌታ የሚመጣው በድንገት ስለሆነ ነው። እንደ ሌባ ነው። ጌታ ኢየሱስ ክርስቶስ ራሱ እንኳ እኛም ቤተክርስቲያን ሊወስድ የሚመጣው ሌባ ነግሮ አይመጣም። ለባ ነግሮ የሚመጣ ቢሆንማ ተዘጋጅተን ጠብቀን ሌባውን እንይዘዋለን። ግን ድንገት ነው። ሌባ በሰው ቤት ውስጥ መጥቶ አቅዶ አስቦ ክፍተትን ፈጥሮ መጥቶ ያንን ቤት የሚበዘብዘው ደስሄም ዲን ጌታ ኢየሱስ ክርስቶስ እንኳን መጽሐፍ ቅዱስ ላይ ይናገራል። ጌታ የሚመጣ በድንገት ነው ወገኖቼ። ድንገት ስለሚመጣ ድንገት ለሚመጣ ነገር ሁልጊዜ መዘጋጀት ያስፈልጋል። ዛሬውንንን ዛሬውንን እያልን ሁልጊዜ መዘጋጀት አለብን። ሚልኪያስ ትንቢተ ሚልኪያስ ሶስት አንድ ሲናገር እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል እያለ ይናገራል። ድንገት በድንገት ነው ወደ መቅደሱ። ቤተ መቅደስ ደግሞ እኛንን በአዲስ ኪዳን ቤተ መቅደስ የሆነ ቤት ቢውልዲንግ አይደለም እኛንን፣ ወገኖቼ እኛ የእግዚአብሔር ቤተ መቅደሶች ናቸው፣ የመንፈስ ቅዱስ ማደሪያዎች ነን። ስለዚህ ወደዛ ወደ ቤተ መቅደሱ በድንገት ጌታ ይመጣል። እኔ በጣም ደስ የሚለኝ ብዙ ጊዜ አካፍለዋለሁ፣ የማቴዎስ ወንጌል ምዕራፍ ሀያ አምስት ነው ምዕራፍ ሀያ አምስት ላይ በቃ ድንገት እንደሚመጣ ጌታ ኢየሱስ ክርስቶስ እንዴት እንደሚመጣ የሚያመለክት ነው። አስር ናቸው ቶጣል ቆነጃሴቶች ናቸው። አምስቶቹ ሰነፎች ናቸው፣ አምስቶቹ ደግሞ ልባሞች ናቸው። ማቴዎስ ወንጌል ሀያ አምስት ከአንድ ጀምሮ ከዛ ሙሽራው ይመጣል ብለው እየጠበቁ እየጠበቁ እያለ ድንገት ሙሽራው መጣ፣ ፊሽካ ተነፋ። እንደዚህ የሆነ ቁጥር ስድስት ላይ ሲናገር፣ እነሆ ሙሽራው ይመጣል ትቀበሉት ዘንድ ውጡ የሚሉ ውካታ ሆነ፣ ተነገረ ድንገት ደክሟቸው እያንቀላፉ እያለ ሳይጠብቁት ድንገት። እንዳውም ቁጥር አስራ ሶስት ሲናገር እንደዚህ ይላል። ነገር ግን መልሶ እውነት እላችኋለሁ አላወቃችሁም አለ። ቀኒቱን ሰአቲቱን አታውቁምና፣ እንግዲህ ንቁ። ቀኑን ሰአቱን ስለማናቀው ሁል ጊዜ ነቅተን ልንጠብቅ ይገባል። ለምን ጌታችን የሚመጣው በድንገት ነው። ወገኖቼ ድንገት ስለሚመጣ ካልተዘጋጀን እንደነዚህ እንደ ሞኞቹ ቆነጃጅቶች ያመልጠናል። እነሱ አመለጣቸው ዘይት ሊገዙ ሲሄዱ ስላልተዘጋጁ መጣ ሙሽራው፣ እነዚያ የተዘጋጁት ገቡ፣ በሩ ተዘጋ። ከዛ እነሱ ሲመለሱ እንግባ ብለው ቢያንኳኩ የሚከፍትላቸው አጡ። እናም እንደኛም እንደዛ እንዳኑ ሳንዘጋጅ ቀርተን እንዳንተላለፍ ወገኖቼ ሁል ጊዜ ነቅተን ልንጠብቅ ይገባል። ተዘጋጅተን መዘጋጀት ይገባናል። ድንገት ስለሚመጣ ለምን መዘጋጀት ያስፈልጋል? እንደዚሁ ካልተዘጋጀን መቅረት ስላለ ነው። ልክ እንደዚህ ፉልሾቹ፣ አምስቶቹ እንደቀሩት እኛም ካልተዘጋጀን ጊዜያችንን በማይረባ ነገር እየጨረስን ሙሉ ነገራችንን ለጌታ ያለንን ነገር ጥለን ዝም ብለን ከአዛብ ባልተሻለ ሁኔታ ስንኖር ወገኖቼ እንዳንቀር እንደ ፉልሾቹ ቆነጃጅት እንዳንሆን፣ ሁልጊዜ መዘጋጀት አለብን። እንዴት እንዘጋጅ? ዋናው ይሄ ነው። እንዴት እንዘጋጅ ወገኖች? እንዴት መዘጋጀት አለብን? ጌታ ኢየሱስ ክርስቶስ በድንገት ወደ ቤተ መቅደሱ ወደ ቅዱሳኑ የሚመጣ ከሆነ እንዴት መዘጋጀት አለብን? ሁል ጊዜ በጸሎት ልንተጋ ይገባል። በጊዜውም ባለጊዜውም መጸለይ እንዳለብን እግዚአብሔር ቃል ይናገራል። ጌታ የሱስ ክርስቶስ ራሱ ሳታቋርጡ ጸልዩ ነው። ሁልጊዜ ነቅተን ልንጠብቅ ይገባል። ነቅተን ልንጸልይ ይገባል። ልንተጋ ይገባል። ከጌታ ጋር ሲጸልዩ ሲተጉም ያገኛቸው ነው። እነዛ ባሪያዎቹ የሚወስዳቸው እንጂ ጊዜያቸውን በማይሆን ቦታ በሚያጨርሱ ሰው አይደሉም። ሳናቋርጡ ሁልጊዜ ልንጸልይ ይገባል። ከእግዚአብሔር ጋር እብረት ሊኖረን ይገባል። ሁሌ ኃይል እንድንቀበል ሁልጊዜ ከእግዚአብሔር ጋር ሆነን መንገዳችንና አቅጣጫችን ሁሉ ከሱ ጋር እንድናደርግ፣ ወገኖቼ ልባችን ከሱ ጋር ያለው ነገር ሁሉ የተስተካከለ ሊሆን ይገባል። ሌላ ደግሞ ልክ እንደዚህ የማቴዎስ ወንጌል ሀያ አምስት ላይ እነዚህ ዋይዞቹ ልባሞቹ ዘይታቸው ሙሉ ነበረ። እነዛ ግን ዘይታቸው የሞላ አልነበረም። እንደዛ ነው ሙሽራል ሊመጣ ሲል ሊገዙ ይሄዱት። እነዚህ ግን የሞላ ነበር። ስለዚህ ሁሉ ጊዜ ዘይታችን ሊሞላ ይገባል። የእግዚአብሔር መንፈስ በሙላት በእኛ ውስጥ ሊኖር ይገባል። በመንፈስ ቅዱስ እለት እለት ሕይወታችን የረሰረሰ ሊሆን ይገባል ወገኖች። የእግዚአብሔር መንፈስ በሙላት በሕይወታችን ውስጥ ሊንቀሳቀስ ይገባል። ዘይታችን ሁል ጊዜ ሙሉ ሊሆን ይገባል። ሌላ ደግሞ እንዴት እንዘጋጃለን? በጣም ደስ የሚለን ቃል ጊዜ በመውሰድ ነው። ጊዜ ወስደን መዘጋጀት አለብን። የዛሬ ይህንን መልእክት ከማዘጋጀት በፊት እንዲህ ምግብ እያዘጋጀው እያለ ምግብ ዋናውን ከመስራቴ በፊት በቃ ዝግጅቱ ብዙ ጊዜ ወሰደብኝ እና ይህንን እያሰብኩ ነው እግዚአብሔር መንፈስ ወዲያውን የወሰደኝ እኛስ ምን ያህል ጊዜ ወስደን ነው እግዚአብሔርን ነገር የምንዘጋጀው በሚል ይህንን ርዕስ ጌታ ሰጠኝ እና ጊዜ መውሰድ ያስፈልገናል። በጣም ደስ የሚለኝ ቃል ይህንን ስለ ጊዜ ወስዶ መዘጋጀት የሚገርመኝ ቃል የወሰደኝ የእግዚአብሔር መንፈስ አስቴር ታሪክ ነው። የሚገርማችሁ የአስቴር ታሪክ ደስ የሚል ታሪክ ነው። ትልቅ እስራኤልን የመታደግ ታሪክ ነው እና አስቴር ወደ ንጉሡ የመጣችበት ምክንያት ንጉሡ ሚስቱ የነበረችውን ወደ እሱ እንድትመጣ ጠይቋት ዝግጅት አዘጋጅቶ እምቢ ስላለች ከዛ በኋላ ተባረረች፣ ከንግሥትነትዋ ተባረረች። ከዛ ንጉሡ ሚስት ይፈለግለት ተብሎ ቆነጃጅት ሁሉ በያሉበት ለንጉሱ ይዘጋጀላል። አስቴር መጽሐፍ ምዕራፍ ሁለት ቁጥር ስምንት ላይ እንደዚህ ይላል፣ የንጉሱም ትእዛዝና ዋጀት በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ግንብ ወደ ሀጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሴቶች ጠባቂ ወደ ሀጌ ተወሰደች። አስቴር ከተመረጡት ቆነጃጅት ውስጥ ውስጥ አንዷ ናት። አስቴር ደግሞ አይሁዳዊ ናት። ከቢንያም ወገን አይዳ የሆነች በአጎቷ ጂ የምታድግ እናት አባቷ የተገደሉባት ሚስኪን ሴት ናት፣ እና እሷም ተወሰደች። ከተወሰደች በኋላ ዝግጅት ያስፈልጋል። በንጉሱ ፊት ለመቅረብ ዝም ብሎ አይደለም። አስራ ሁለት ወር የሚወስድ ዝግጅት አለ። የአስቴር መጽሐፍ ምዕራፍ ሁለት ቁጥር አስራ ሁለት ላይ እንደዚህ ይላል ስድስት ስድስት ወር ይዘጋጃሉ ስድስት ወር በከርቤ ዘይት ስድስት ወር ደግሞ በጣጣ ሽቶና በልዩ ልዩ በሚያነጻ ነገር ሰውነታቸውን ያዘጋጁ ነበር። ለአስራ ሁለት ወር ጠቅላላ ጊዜ ወስዶ ይዘጋጃሉ። ግን ንጉሱ ጋር ለመቅረብ አንድ ሜቢ በቃ የሚቀርበው ወዲያውኑ ነው። ግን ለመዘጋጀት ግን አስራ ሁለት ወር ሙሉ ዝግጅት ያደርጉ ነበር። እና ከተዘጋጁ በኋላ አስራ ሁለት ወር ሙሉ ተዘጋጅተው ሰውነታቸው ሁሉ ነገር በከርቤ፣ በዘይት፣ በሽቶ በምን ተለውሶ በቃ በጣም ታድሰው ምን ብለው ተለውጠው፣ ተስተካክለው፣ ንጉሱ እንደሚመቸው ሆነው እነዚህ ሰዎች በንጉሱ ፊት ይቀርባሉ። ከዛ ሁሉም ተራ በተራ እየቀረቡ ንጉሱ እንግዲህ የወደዳትን ሴት ከነዛ መካከል ንግስት አድርጎ ይሾማታል። ከዛ የአስቴር ተራ ደረሰ። ምዕራፍ ሁለት ቁጥር አስራ ስድስት ላይ አርቴክስን በነገሰ በሰባተኛው ዓመት አዳር በሚባለው በአስራ ሁለተኛ ወር አስቴር ወደ ንጉሱ ቤት ተወሰደች። የሷ ተራ ደረሰ። ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ። በአይኑም ከደናግል ሁሉ ይልቅ ሞገስን፣ መወደድን አገኘች። የመንግስቱንም ዘውድ በራሷ ላይ ያደረገ በአስጤንም ፋንታ አነገሳት እያለ ይናገራል። እንግዲህ አስራ ሁለት ወር ሙሉ አስቴር ለንጉሱ እንደሚመች ሆና ተዘጋጅታ አምሮባት በንጉስ ፊት ቀረበች። ሞገስን እግዚአብሔር ደግሞ ሰጣት። ስለዚህ እኛም በአምላካችን መጥቶ ከመወሰዱ በፊት መዘጋጀት አለብን። እራሳችንን ለንጉሳችን ለነገስታት ንጉስ ለጌቶች ጌታ የሚመች ለዛ ነው ሮሚ 12 ሲናገር እራሳችን ቅዱስና መስዋዕት አድጋችሁ በእግዚአብሔር ፊት ያው አቅርቡ። ለእግዚአብሔር የሚመች ሆነን እራሳችንን ማዘጋጀት አለብን። እግዚአብሔር አምላክ ከእኛ ያን ነው ከማንኛውም አገልግሎት በላይ የሚፈልገው እራሳችንን ለሱ የሚመች ሆነን ማዘጋጀት ነው። ልክ አስቴር ለንጉሱ የሚመቸው አይነት ሆና ተዘጋጀች፣ ከዛ ንጉሱ ሲያያት ከዛ ሁሉ ሴቶች በላይ እሷን ወደዳት። ኢየሱስ ጌታ ነው። እኛም አምላካችንን ለመቀበል ጌታችን ጋር ለመቅረብ ወገኖቼ መዘጋጀት አለብን። እኔ አንድ አገልጋይ ሲናገር ማለት ነው፣ እንደዚህ በጣም ጌታን የሚወድ ሰው ነው። እንደዚህ ፕሪች እያደረገ እያለ ስለ አምልኮ ነበረ እየሰበከ እያለ እንዴት ነው ከአምላካችን ፊት አምልኳችን፣ ምን አይነት አድርገን ነው እግዚአብሔርን እያመለከው በእሱ ፊት የምንቀርበው እያለ ይህንን እየተናገረ እግዚአብሔርን በቃ ማምለክ አለብን እያለ በዛ መካከል እዛው እንትን እያለ እየሰበቀ ሞተ። ምን ያህል በቃ ወደ ጌታ በአምልኮ ውስጥ ሆኖ እግዚአብሔርን እንዴት ማምለክ አለብን፣ ይሄ ነገስታት፣ ንጉስ እንዴት ነው እሱን የምንቀበለው እያለ ወደዛ መንግስት ውስጥ ገባ እና እግዚአብሔር አምላካችን ከሱ ጋር አለመሆን እሱ መጥቶ ሊወስደን ወይም ደግሞ እሱ ሲጠራን ጊዜ ወስደን ራሳችንን ልናዘጋጅ ይገባል። እግዚአብሔር የማይፈልጋቸው ነገሮች ከህይወታችን እያወጣን፣ መንፈስ ቅዱስ የሚያሳየን ነገር፣ በቃሉ የሚያስተምረን ነገር እያስወገድን እሱን እንደሚመቸው አድርገን ራሳችንን እና ልናዘጋጅ ይገባል። እኔ አንድ ጊዜ ትዝ ይለኛል የሚሄድበት ቤተ ክርስቲያን ውስጥ አንድ ጋና ፓስተር ነው እና ሲናገር እንግሊዝ ሀገር እያለ እንደዚህ ፓስተር ሆኖ እያገለገለ እያለ አንድ ሰው ይመጣና፣ ፓስተር ጸሎት እንድትጸልልኝ ይፈልጋለሁ ይለዋል። ከዛ ሺ ብሎ ሊጸልይለት ስል እግዚአብሔር መንፈስ የሰውዬ ቁጣ በጣም ኃይለኛ ቁጣ አለበት እና ይሄንን ቁጣውን እንዲያስወግድ እንደዚህ ንገርልኝ ብሎ ይነግሯል። አንተ ሰው በጣም ትቆጣለ እንደዚህ እንደዚህ እንደዚህ እያለ እግዚአብሔር መንፈስ የነገረውን ሲናገረው ሰውየ በጣም ተቆጥቶ ሄደ። ከዛ ከብዙ አመት በኋላ ከብዙ አመት በኋላ ተመልሶ አንድ ጊዜ መጣ። ፓስተሩ ረስቶታል። ሰውዬውም ምን እንጃ የወቀው አይቆይ መጣና ፓስተር ጸልይ ልኝ አለው። ከዛ ልክ ከሲጸሊ መንፈስ ቅዱስ ዘሴም ወርድ ባይ ወርድ ደገመለት። ኢማጅን ይሄ ሰው ብዙ አመት ተለያይቶ እግዚአብሔር የተናገረው ቃል አንዳች ነገር አላስተካከለ ምን አላል ህይወቱ። ዘሴም ዘሴም ቤቢ ህይወት እግዚአብሔር አምላክ ግን ሲናገረን ወገኖች፣ ልባችንን ልከኛ እናድርግ። ራሳችንን እ ራሳችንን እናዘጋጅ። ራሳችንን ሁሉ ጊዜ ጌታ እዚህ ቦታ ላይ መስተካከል አለብን ሲለን እሺ አባቶ ብለን እራሳችንን እያየን እያስተካከልን ተው የሚለንን እየተውን ያዙ የሚለንን እየያዝን ራሳችንን ልክ አስቴር በንጉስ ፊት ለመቅረብ አስራ ሁለት ወር ሙሉ ፕሪፓየር እሷና ሌሎች ቆንጃጅቶች እንዳደረጉ እኛም ወገኖች በአምላካችን ፊት ሞገስና ክብር ኖሮን እሱን ደስ የሚያሰኘው ሆነን ለመቅረብ ከፈለግን ጊዜ ወስደን እንዘጋጅ። ወደ ማቹር ክርስቲያንነታችን እንምጣ። አንደኛ ዮሐንስ መልእክት ስለ በጣም ይናገራል፣ ስለ እድገት፣ መንፈሳዊ እድገት ስለ ህጻናቶች፣ ስለ ወጣቶች ስለ ደግሞ ሽማግሌዎች ይናገራል። ይሄ ስለ እድሜ ደረጃ ብቻ ሳይሆን የሚናገሩው በመንፈሳየታችን ያለን እድገታችን ነው። ልክ ስለ ሽማግሌዎች ሲናገሩ እግዚአብሔርን አውቆታቸዋልና እያል ይላል እግዚአብሔር ወደ ማወቅ የእግዚአብሔርን እውቀት እግዚአብሔር ምንድን ነው የሚፈልገው? እግዚአብሔር ምንድን ነው የሚጠላው? እግዚአብሔር የእግዚአብሔርን ማንነቱን እሱ ደስ የሚያሰኘውን ነገር መለየትን እንጀምራለን ወገኖች። ወደ ሱ ማወቅ ውስጥ ስንገባ አንድ ባል ሚስቱን ካወቃት እሷን ደስ የሚያሰኛትን ነገር ያውቃል። የምትጠላውን ያውቃል የምትጠላውን ነገር አያደርግም የምትወደውን ነገር ያደርጋል ለምን በደንብ ስለሚያውቃት እኛም አምላካችንን ተጠንቅቀን የምናውቀው ከሆነ እሱ ደስ የሚያሰኘውን ነገር ነው የምናደርገው አምላካችን ግን የሚያሳዝነውን ነገር አናደርግም እሱን ደስ እንዳያሰኘው አምላካችን ቀር እንዲያሰኘው አርገን አናደርግም አምላካችን ይሄ ደስ አይለውም አላደርግም ለምን እግዚአብሔር እንደስ አያሰኘውም ብለን በጣም በቃ የምንፈልገው ምንጓጓው ነገር እንኳ ቢሆን እሱ ደስ የማያሰኘው ከሆነ እንተዋለን ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላካችን እንድንዘጋጅ ይፈልጋል። እንዴት እንዘጋጃለን? በጸሎት በመትጋት ዘይታችን ሁሉ ጊዜ ሙሉ በመሆን ጊዜ በመውሰድ የአስቴርን ታሪክ እናስታውስ። ጊዜን ወስደን እንዘጋጅ። ኢየሱስ ጌታ ነው። ና ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ወገኖቼ፣ አሁን ያለንበት ዘመን ስናየው ዘመኑን ስናየው በጣም የሚገርም ነው። መጽሐፍ ቅዱሳችን ላይ ሲናገር ጌታ የሱስ ክርስቶስ ይናገረዋል። የመጨረሻው ዘመን ከኖ ዘመን ጋር ይመሳሰላል ይላል። እንልክ እንደ ነዞ እንደ ኖ ዘመን ነው የሚሆነው። በኖ ዘመን ይበሉ ይጠጡ ነበር። የጥፋት ዋግን እየተመጣባቸው ነው አ ሰዎቹ ዘይዶን ኬር እና የተበላሸበት ዘፍጥረት ስድስት ሲናገር እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። ምክንያቱም ሰው ኮራፕት ሆኗል። እና የሰው ዘሮች ከብዙ አይነት ነገር የተዳቀለ ሆነዋል። አሁንም ዲኤንኤ ቼንጅን የተለያየ ነገር እያመጡ ነው። ኤግዛክትሊ እንደኖ ጊዜ ሰውን ዲኤንኤ ለውጠው ሰው ሰው ካልሆነ ሙሉ ለሙሉ ሰው ካልሆነ የጌታ ኢየሱስ ክርስቶስ ደግሞ አያድንም። ዲኤንኤ ሚክስድ ካደረገ እና ዲኤንኤን ለመቀየር ማኒፑሌት ለማድረግ ትራንስዩማን ለመስራት እንዲሁም ደግሞ በዚህ በኤአይ በተለያየ ነገሮች በመስራት የሰውን ዘርን ከእግዚአብሔር ከእንደፈጠረው ሰው የሆነውን ማኒፕሌት ለማድረግ ይነሳሳሉ። ይሄ ግን እግዚአብሔር የሚያጸይፍ ነገር ነው። የሰው ልጅ ዴኒዮ ከተቀየረ ሙሉ ለሙሉ ሀንድረድ ፐርሰንት ሰው ካልሆነ የጌታ ኢየሱስ ክርስቶስ ደም አድ ነው። ኢየሱስ ሰው ሆኖ ነው የመጣው። ስለዚህ ሙሉ ሰው፣ ሙሉ እግዚአብሔር ነው። ስለዚህ ሙሉ ሰው ለሆነ ነው የሚያድ ነው። ከዛ መዳን አይኖርም። ጠላት ዲያብሎስ ደግሞ ያንን ነው የሚፈልገው። የሰው ልጆች እንዳይድኑ ነው የሚፈልገው ዴኔ ማኒፕሌት እንዲቀየር እያደረገ እና ልንጠነቀቅ ይገባል። አሁን የኖ ዘመን ግልባጭ ሆኖ እየመጣ ነው። ያ ማለት ጌታ ኢየሱስ ክርስቶስ ሊመጣ ነው። ጌታ ኢየሱስ ክርስቶስ ሲመጣ መጀመሪያ ለቤተ ክርስቲያኑ ነው ተገልጦ፣ ቤተ ክርስቲያኑ ነው የሚወስዳት፣ ሙሽራዋን ነው የሚወስዳት እና ለዛ ተዘጋጅተናል ወገኖቼ። የልብ መዘጋጀት ከሰው ነው፣ የምላስ መልስ ደግሞ ከአምላካችን ነው። ኢየሱስ ጌታ ነው። ይህን ነው ጌታ የሰጠኝ ቃል እስቲ ጸልያለ። ለሚያማችሁ ደግሞ በሚያማችሁ ስፍራ በየስም ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያደርጋል። ሀሌሉያ። ቅዱስ ሆይ እናመሰግንሃለን። ተዘጋጁ ብለን ጌታ ሆይ በቃል ስለተናገርከን የልብ መዘጋጀት ከሰው ነው፣ የምላስ መልስ ደግሞ ከአንተ ዘንድ ነው። እኛም ጌታ ሆይ ልባችን እንድታዘጋጅልን እንድትረዳን፣ እግዚአብሔር እንደ አስቴር ጌታ ሆይ በንጉሱ ፊት ለመቅረብ አስራ ሁለት ወር ሙሉ ጌታ ሆይ በከርቤ በሽቶ በተለያየ ነገር ሰውነታቸውን ሁሉ ቀብተው ተዘጋጅተው በንጉስ ቤት አንድ ጊዜ ነው የሚቀርቡት እነሱ ግን አስራ ሁለት ወር ሙሉ እንደተዘጋጁ እኛም ባሪያዎች ጌታዊ ራሳችንን ለአንተ የሚመች ቅዱስና መስዋዕት አድርገን እንድናዘጋጅ አባት እንድትረዳን ሚረዳው መንፈስ በኛ ላይ እንዲመጣ ሀይልን ጌታዊ ለቤተ ክርስቲያን ለቅዱሳን ወገኖቼ እንድትሰጠን በጌታ በኢየሱስ ስም ዛሬ የሚረዳ ኃይል እንዲመጣ፣ ራካ ፓስኬ ፓራ ካላማድያ ተዋረደውን ከከበረው የምንለይበትን ያንተ ጸጋ እንድሰጠን በጌታ በኢየሱስ ስም። አባቱ ዘመኑን እንድንመረምር ቃል ይናገራል። ዘመኑን እንድንመረምር እንድትረዳን፣ እንድናስተውል እንድትረዳን። እግዚአብሔር አባቴ ሆይ ዝም ብሎ እንደሚጋፉት ሳይሆን፣ እግዚአብሔር ሆይ ካንተ ጋር መነካካት እንዲሆንልን ተነካክተን ተፈውሰን እንድንቀር ዛሬ ለሚያማቸው ወገኖች ጌታ እጸልያለሁ። በሚያማቸው ስፍራ እጃቸው በጫኑበት ስፍራ ላይ ስምህን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃልን በኢየሱስ ስም አሁን ደህንነት እንዲሆን ሰላም እንዲሆን እረፍት እንዲሆን ጤንነታቸው ጥፍ ድር ሆኖ እንዲመለስ ሬካ ፓሲኬ ፓራ ካላማድያ ራላ ማስኬ ፓራ ካላማድያ ለፍ የእግዚአብሔር መንፈስ ሪላማሲማስኬ ማሲ ማስኬ ፓራ ካላማድያ ሌላ ሲፓሮ ካሌ ካሌ ካሌ ካ የእግዚአብሔር መንፈስ አሁን ወገኖቼን እንድትዳስሳቸው እንድትነካቸው እንድትፈውሳቸው ጨለማ እንዲገፈፍ እስራት እንዲበጣጠስ ቀንበር እንዲሰበር እግዚአብሔር ግርዶሾች ሁሉ እንዲነሳ እግዚአብሔር ሆይ ወገኖች ወደ አንተ እንዳይቀርቡ እንዳይጸልዩ፣ እንዳይተጉ እግዚአብሔር ሆይ ዘመኑን እንዳይመረምሩ በተለያየ ነገር የሚይዝ የሚተበትብ የተጽዕኖ ኃይል ሁሉ በኢየሱስ ስም የተመታ ይሁን። ስራት ቀንበር ሁሉ በኢየሱስ ስም የተበጣጠሰ ይሁን። ጌታ ሆይ በአእምሮ በመታደስ ተለወጥ እንጂ ይህንን ዓለም አትምሰሉ እንዳልከ አሁንም ጌታ የሚያድሰው ቃል የሚያድሰው መንፈስ በእኔና በወገኖቼ ላይ እንዲመጣ በጌታ በኢየሱስ ስም በኢየሱስ ስም አየሩን ዙሪያውን የያዘ ወገኖቼንም እኔንም በተለያየ ነገር የሚገዳደር በሽታን ፍላጻ፣ ቀስት የሚወረውር ኃይል አሁን በኢየሱስ ስም ተሰባብሮ ወደ ሲኦል እንዲወርቅ እግዚአብሔር ሆይ ጤንነትና ሰላምን ለወገኖቼ እንድትሰጠን በኢየሱስ ስም በጤንነትና በሰላም በረፍት እንድትባርከን እግዚአብሔር በሽታ ፈልገነው እስከምናጣው ድረስ ከወገኖቼ እግዚአብሔር የሰውነት ላይ አሁን ተጠራርጎ ወደ ሲኦል እንዲበተን እግዚአብሔር በመገረፉ ቁስሉ እኛም ተፈወስ እንደሚለው ቃል አሁን ፈውስ እንዲያልፍ፣ አስጨናቂ ዘንድ ሁሉ በኢየሱስ እንዲሰባበር፣ ይህ በኢየሱስ ስም ጸለይኩኝ። በአቶ ወገኖቼን ስለነካ ስለ ዳሰስከን ስለፈወስከን፣ ጌታዬ ምህረትን በእኔና በወገኖቼ ላይ ስላበዛ ቃልም አልፈ ስለተናገርከን ተመስገን። ክብር ምስጋና ለአብ ለውን ለመንፈስ ቅዱስ አንድ አምላክ ብቻ ይሆንል፣ በኢየሱስ ስም። አንድ ደግሞ ጥሪ ሳላቀር ፕሮግራሜን አልጨርስም። ጌታዬ ኢየሱስ ክርስቶስን የግሌ አዳኝ አምላኬ ህዋሼ አርጌ እቀበላለሁ። ለምን ነው የመዳን ቀን ዛሬ ነው። ስለ ነገ የምናቀው ምንም ነገር የለም። ድንገት ነው ጌታ አይደለም የሚመጣው። በሁለት አይነት ነው የሚመጣው፣ አንድ ቤተክርስቲያን ሊነጥቅ፣ ሌላ ደግሞ ጌታ ደግሞ ካልመጣ ወይ እኛን ደግሞ ሊሰበስበን በሞት ይችላል። ስለዚህ ዋን ብዘቱ ወደ ጌታ መሄዳችን አይቀርም። ስለዚህ ወገኖቼ መዘጋጀት የእኛ ነው። ጌታ ኢየሱስ ክርስቶስን ካላወቅን ወገኖቼ ህይወትን እንጀራ የሆነውን ኢየሱስን ካልበላል ከጌታ መንግስት እንቆረጣለን እ ሁላችንም ኃጢአተኞች ነው፣ የእግዚአብሔር ክብር ጎሎናል። ስለዚህ መዳን ያስፈልገናል። መዳን ደግሞ ያለው በክርስቶስ ኢየሱስ ብቻ ነው። ይህንን ጌታዬን፣ አምላኬ ያዳኝ አርጌ እቀበላለሁ ለምንል ወገኖቼ ከእኔ ጋር ጸሎት ጸል ያላችሁ ገዛ ጸልይላችኋለሁ። ሀሌሉያ። ጌታ ሆይ ወደ አንተ ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ስለ ተቀበልከኝ አመሰግናለሁ። ኃጢአቴን ሁሉ ይቅር በለኝ። ስሜንም ብት መዝገብ ላይ ጻፈው። ጌታ ሆይ ተመስገን። በኢየሱስ ስም ላክ። የ የጸሎት ወገኖች የባርካቸው ሲወጡ ይባረኩ፣ ሲገቡ ይባረኩ። ህይወት ነብሳቸው ሁሉ የተባረከ ይሁን። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ፣ በቤት ትከላቸው፣ አሳድጋቸው። እለት እለት እግዚአብሔሩ ያንተን እያወቁ በቤት እንዲኖሩ አንተ እርዳቸው። የበጎች እረኛ እውነተኛው ጌታ ኢየሱስ ክርስቶስ ሆይ እነዚህን ወገኖች ላንተ አሳልፍ የሰጠው ስለ ነበረን ጊዜ ሁሉ ተባረክ። በቀል መናፍቶች በኢየሱስ ስም ይታሰሩ። ሳምንቱን ጊዜያችንን፣ መውጣት መግባታችንን ሁሉ አንተ ተረከብ፣ በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ አምላካችን በቃሉ አልፎ ተናግሮናል፣ አስተምሮናል። ሁል ጊዜም በጊዜውም ያለ ጊዜውም እንድንዘጋጅ ጌታ ይርዳል። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔ ደሞ ወዳችኋለሁ። በሚቀጥለው ጊዜ ደሞ በህይወት ብኖርና ጊዜውን እድሉን ጌታ ቢሰጠኝ በሌላ ሀሳብ በሌላ ቃል እንገናኛለን። ተባረኩልኝ። አሜን።